መድብል ዝናን ለማግበት ወሰነ። ሰላም፣ እንዴት ናችሁ? ውዴና የተከበራችሁ የዛራ ማዋል ዩቱብ ተከታታዮች ሁሉ፣ ሰላም ሁሉ መልካም ሁላሽ ሆይና ውዶቻ፣ ቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ ጀምሩት። እንግዲህ ጋሽ መድብል ያው እንደምናውቀው ማህሌትን አግቶ እያስለፈለፋት ነበረ። ያለው ሚስጥር እየተናገረች ነው። አሁንም ባለፈው የቀረ ሚስጥር ነበረ፣ እሱን ተናገረች። ያኔ ዝና እንደማይመለስ ንግሮኛል። አሌ ማለት ነው። ያ ማለት ዝና አንድ ነገር አርጎትም ሊሆን ይችላል፣ ወይ ደግሞ አስሮት ሊሆን ይችላል። የሆነ ነገር ዝና እንዳረገው የዝና እጅ እንዳለበት ማህሌት መሰከረች። የፈራው ማ? እሱም ዝና የሚፈራው ይሄንን ነበረ፣ ማህሌትን በቁጥጥር ስር ከዋሏት ስለ እኔ የነገርኳትን ብዙም እንኳን አልነገራትም። ግን ያቺ የነገርኳትን ትናገራለች ብሎ ፈርቶ ነበረ። እንዲፈራውም እንግዲህ የፈራው ሆኗል። ማህሌት የምታቃውን ተናገረች። ኤፍራታን ራሱ ህጂና እስኪ ምንድን ነው የተፈጠረው? ሴላት ነበረ ኤፍራታ ደግሞ ወይ ፖሊስ ይዤ እልሄድ እንዴ ስትለው፣ አይ ፖሊስ አይሆንም፣ አንቺ ሂጂ ና አጣሪ፣ ይሄንን ፖሊስ የምትይው ነገር በቃ ከጭንቅላትሽ ማጥፋት አለብሽ እያላት ነበረ። አሁንም ማህሌት ከቤት ወጣ ስታድር ስተጣፋ ጊዜ ኤፍራታና ዝና ፍለጋ እንግዲህ ተሰማርተዋል ማለት ነው። ዝና ኤፍራታን እነ ብሩ ጋር ሂዳዩ ሊሆን ይችላል እና አንቺ ሂጂ ምናምን ሲላ ታየና ለድብስ ስለው፣ እሺ በቃ ነይዳለው ሲላት፣ አብረን እንሄዳለን አንተ ተርክ ችግር የለውም አለችው ማለት ነው። እና እንግዲህ አብረው ሊሄዱ የሆነ ወደ ነዝና ቤት እነ ዝና ቤት ስተህዱ ምን ይፈጠራል? በዚህ አጋጣሚ ማህሌት ነው ዝናና መድብል መድብልና ሞገስ ማለት ነው። መድብልና ሞገስ ደግሞ ዝናን በቃ ማጥመድ እንዳለባቸው ቺ ምስቺ ተምትና ማህሌት ያለችውን ነገር ሁሉ ለሞገስ ነገረው። ሞገስም እንግዲህ ማድረግ ያለብንን እናደርግ። ምንድን ነው የምናደርገው? ምንድን ነው የሚሻለው ሲለው የሚሻለውማ ዝናን መያዝ ነው አለ። ዝናን አለ ሞገስ በጣም ነው የሚፈራው። እንዲ አዎ ዝናን አንተ መወዱ ጓደኛ ይል የጠፋው አንተ በመወዳት ልጅ አይል የመጣበህ ምናምን እያለ ለማጃገን ሞከረ። ሞገስም እንግዲህ የተጃገነ ይመስላል እና በቃ እንደ ዝናው ማድረግ ያለብን እሱን መያዝ አለብን። ዝና መያዝ እንዳለበት ወሰኑ። ዝና ይያዛቸዋል? እንግዲህ እስኪ አብረን እናያለን። ዝና እኔ እንጃ ብቻ ከባድ ዝና፣ ምን ዳጣ ናት። ዝና እኮ አንዲት ሰው የለም ትላለች፣ ዝና እኮ አንዲት ሰው የለም ትላለች። ና ጉዳይቸ፣ በዚህ አጋጣሚ ማህሌት ሰው የታሰረችበት ሆና እንግዲህ ቅድስት ምግብ ምናምን እያበላቻት እያለ ቅድስትን ቅድስትዬ እባክሽ ፍቺ ትላታለች። እንዴ ፍቺ በቃ በእንትን ንግሪ ነው የታሰርኩትን ቁራጭልኝ፣ ቅድስትዬ ምናምን። አንድ ጊዜ ሆና እና ምግብ ስታበላት አየሽ እትዬ አለቻት። ዱንያ ምን ይላል አረብ፣ ዱንያ ደዋር ነው።

ከዛ እንደ የማየን ድምፅ ሰማሁ እንደ አለቻት። እንደ ማነት የማየ ደግሞ አለቻት። የማየ ማህሌት እንደ የማይለው እኔን ነው የማየ ማለት አላልኩሽም? ለምን ማህሌት እኔን ማየት ያለሽ የማየ እኮ ማለት ያለብሽ እኔን ነው ትላታለች፣ ማለት ነው እና ግን እሷ የማይልች ድምጽ አልሰማሽም። አንዳንድ ጊዜ እኮ እንደዚህ የሰማን ይመስለናል፣ ግን ሳነሰማ ነው የሰማን የሚመስለን ትላታለች ማለት ነው። እና ታዲያ ምንድን ነው የምንሰማው? የሆነ በቃ የመንፈስ ነው መንፈስ። ይሄ መንፈስ የሚልባል ግን የሞተ ሰው ያሳያል አለች። ታው ይላሉ፣ ጉቤታ የአንድ ሌላ ሀገር እንደዚህ እንደዚህ የሞተ ሰው ያሳያላሉ ምናምን ትላታለች። እኔ ግን ማየት የምፈልገው የሞተ ሰው ማየት ከተፈለገ እናቴን ነው አለች ማለት ነው። እናትች ማንን እና እናቴ ዋና የቶሎ እናቴን ነው ብላ ከዛ ምን ታያታለች ስትላት አለቀሰች ማለት ነው። እና አብሽር ምናምን ብላ ይዛት ገባች ወደ መኝ ተኮል አብቀና እንተኛ እንተኛ ምናምን ብላ ይዛት ገባች። በኋላ ግን ችግር ይፈጠራል ብዬ አስባለሁ። እንግዲህ ሞገስ እንግዲህ ሞገስ ደግሞ ፍቅረኛው ጋ ሄደ። ሞገስ እየ ፍቅር እየ ፍቅሬ ዋ እየተባባሉ እነሱ ራሱ በቃ ነጻነት አጥተዋል። እንግዲህ ዝና በቅርቡ ተይዞ ፍትህ እንደሚያገኙ ተስፋ እናደርጋለን። ምክንያቱም እነሱም አሁን ችግር ውስጥ ናቸው አሉት። ፀሐይ ናፈቀኝ፣ በጣም ነው ደበረኝ ትላለ። መጽሐፍ ታነባለች። በቃ አልመሻል ነጋ ብሏታል። እሱም እሱ እርግጠኛ የሆነችው ምንድን ነው ዝና ችግር እንዳለበት ዝና ወንጀል እንደሚሰራ እርግጠኛ ናት። ዝና ደግሞ በቁጥጥር ስር ከዋለ ሞገስ ኮ ለምን ለፖሊስ አንደውልም ለምን ፖሊስ አናሳውቅም ሲል በጣም ከባድ ነው፣ ለፖሊስ አስቸጋሪ ናቸው፣ በዚህ መልኩ በፖሊስ ሳይሆን በኛውም መሞከር አለብን አለ ማለት ነው። እና ይሄን ብሩክ ብር የሰጠው ሰውዬ በጣም አደገኛ እንደሆነ እነዝና ጋር የሚሰራው ማለት ነው እና ወንጀሉ እንግዲህ እየደረሱበት ነው። እነሱ ደግሞ ዝናና መድብል ማነው መድብልና ሞገስ ታሟሟቁት ወይት እንዳለ ወንጀሉ ምን እንዴት ተፈጠረ፣ እንዴት እንደሆነ እነሱ ማጣራት ከቻሉ ያው እንግዲህ በቅርብ ሁሉም ነገር ይፋ ይሆናል። ብሩክም ይመጣል ማለት እንደውም ብሩክ ብሩክ ይምጣ የምትሉ ላይክ አድርጉ እያሉ ነበርና ብሩክ በቅርቡ ብታመጡት ደስ ይለናል። ብሩክ የድራማው ድምቀት ነው። ብሩክ እና ዳጣ እንዳይጠፉ እያለ ነበር እንግዲህ። ያው አልሰማችሁንም እናንተ ማጥፈታችኋቸው ሰንበታችሁ እና ባሮቼ ቅድስትና ምሳሌ ተኝተው እያለ ከዛ ኋላስ ተኝት ብለዋል። ምሳሌ በኋላ ተነሳች፣ ቅድስት ተኝታለች። ከዛ ምሳሌ ሄደችዋል ትጠጣ ምናምን ስትሄዱ ደኩሽና ተዛ ድምፅ ሰማች። እሷ ቅድስት ምናምን ስትሰማ እንዲ ምንድነው ብላ ድብሩ በሩን ክፍት አርጋ ስታይ ይዛ ታስራ እና ምሳሌ የኔ ልጅ ናፍቀሽኝ ልኮ ነይ እስኪ ቀፊኝ ምናምን። አሁን እሷ አላማዋ እንድና እንደሄደችበት ምሳሌ ለመግደል ነው። ምሳሌን አንድ ነገር ተረጋት ሆን እያልኩ ነው የራሱ በቃ ምሳሌ ስትነሳ አይ ምሳሌ ከዛ ነይ እስኪ ቀፊኝ፣ እኔ ይኮ በጣም ነይ ናፈቅሽኝ፣ ነይ ቶሎ ፍችኝ ለምንድን ነው? ለምን ምን ማና አስሮች ነው ምናምን። ስለዚህ የመድብል ነው ምንም ታላረግ እንደዚህ አርቆ አስሮች ነው። ፍቺኝ እግሬን ከክጅና ተኩሽና ካራም ጥተሽ ይሄንን እግሬን የታሰርኩበትንም ፍቺኝም እና ይቀፍኝም አለቻት። እና ማሮቼ አይ አይ እያለች እየፈራች ነበርና በኋላ መጨረሻ ላይ እድት ተጋ በላይ እየፈራች ማለት ነው። ቅፍ አደረገች። ቀስ ብላ ቅፍ አደረገት ከዛ ቆየች ከዛ። ምሳሌ እቺ መቅደስ ስትነሳ የለችም። ምሳሌ ምሳሌ በዛፍ ተጠራ የለችም። ከዛ ስትሄድ ምሳሌን ማህሌ ትስጥ አርጋታለች። እና እጇ ገብታ ላት ስለን ተልኮዋ ምንድን ነው? እሷ መግደን ነው የመጣችበት አላማዋ ቅዷ፣ ምሳሌ መግድን ነው። እና እንግዲህ አንገቷን ሲጥ አርጋ ይዛታለች። ማፈጅኝ ከሆነ ገላት አለሁኝ፣ እግሬን ና ይፍጅኝ፣ በቃ ምልሽን ተላረግሽ፣ እሷን ገላት አለሁ እያለች እያስፈራራቻት ነበረ በቅርብ መድብልና ሞገስ ካልመጡላቸው ምሳሌና ቅድስት ትልቅ ችግር ውስጥ ገብተዋል። እንግዲህ እስኪ አብረን የምናይ ይሆናል። ነውዶች ላይክ፣ ሸር፣ ሰብስክራይብ አድርጉ። ላይክ፣ ሸር፣ ሰብስክራይብ እንዳትረሱ። ዝናና መድብል መድረስ አለባቸው በቅርብ ሰዓት ማለት ነው። ናዋል ሰላም፣ ደህና ሰንብቱ።